ሰላም ዛሬ ሌላ ቪዲዮ ትችላቸዋሉ። በዛ ቪዲዮ ሽኩር ሽኩር እንዲያለ ቪዲዮ ነው የምንሰራላችሁ። ዛሬ ቪዲዮ ዛሬ እንግዲህ የቡና አሰራር እና ቡና አቀማመጽ ነው። ብዙ አይነት ቡና እንቀምጣለን። ብዙ አይነት የቡና አሰራሮች እናያለን። እንዴት እንደሚቆላ እናያለን። እንዴት እንደሚፈላ እናያለን። ሁሉ ነገር እናያለን ማለት ነው። ፊልተር የሚባለው ነው። ቡናም እዛው እንመርጣለን ማለት ነው። ቦታው ጋራ ድንፃ ኮፊ ሲቲ የሚባለው ያው ሰርች ይላቸዋል። የጓደኛዬ ቤት ነው። ሰው እዛ ሄደን የምንሰራ ሁሌ አትክ ማክሰኞ እና ሐሙስ ሁሌ አላቸው። እንደዛ አይነት ነገር መቀላከል ትችላላችሁ፣ መቁላት ትችላላችሁ፣ መቅረስ ትችላላችሁ። አዳዲስ የቡና አይነቶች አላቸው። ሃኒ በሃኒ ፍሌቨርም አላቸው። እስቲ ዛሬ ደግሞ አዲስ ነገር ካመጡ እንሞክራለን። ዛሬ ምንም ቡና አልጠጣም። እነዛን የቀዘቀዝኩባቸው አማ ጠጠቅ ማሽን ጋራ መኪና ስላለን

ህ ነው ይሄ፣ ሳይፈን ይባላል ጃፓኒስት ስታይል ነው። ብዙም ጊዜ ቀለል ያሉ ፍሌቨሮችን ስትፈልግ ፍሌቨር ሆኖ ግን ሆት የሆነ ነገር ከፈለክ እንደዚህ አይነት ቡናዎችን ትጠቀማለሽ። ህሶሆሳንሌሎ የሚመስሉ ሌሎች አሉ። እነሱን ትጠቀማለች። አንድ ነው። ሁለተኛ ደረጃ የዚህ ቴስት ብዙ ጊዜ ቫኪዩም ቴስት ይባላል። ቫኪዩም ይባላል። ከዚህ ጋር ፕሬር አለው። እሳት ሲያገኝ ፕሬሩ ምን ይሆናል? ወደ ላይ ይገባል። እዛ ላይ ቡናውን ሚክስ ስታደርግና ወርታቸው ወርደለል ማለት ነው ምንም

ለሶስት ካፕና ለአምስት ካፕ ነው። ከዛም በኋላ ይሄ ቻምበር ይባላል። ቻምበር ያስ ቻምበር ነው ነው አ ቻምበር ነው። ቻምበር ነው። ከዛም በኋላ እንደዚህ ስክ እናደርግና ክብሪት እናንጣለን። ይሄ ፋየር ነው። እዚህ ጋር እሳት እንለኩሳለን ማለት ነው። እኔ እኔን በታጥም በዚኛው እኔ ማይክን በዚኛው ነው ያው እ የምቀያይረው ቤት ውስጥ

ከቆሉ በኋላ እዚህ ፓኬጅ ተደርጎላቸው ይሄዳል ማለት ነው። የኛ ግን ይሄ ነው። አይ የሰዎች ፓኬጅ ይሄ ነበር። ብዙ ካፌዎች እራሳቸው እንደዚህ አይነት ማሽን የላቸው። ሰው ምንድን ነው ያደርጋሉ? እንደዚህ አይነት ማሽን ያላቸው ቤት ይመጡና ያስቆሉና ፓኬጅ አስደርገው ይወስዳሉ ማለት ነው።

ቡና መቅረት የለበትም። ለመጀመሪያ አሁን ምናረጋለን እና

ናይስ ቦዲ አለው ፣ አሲዲቲ አለው ሶፍት የሆነ ነገር፣ ቫኪውም የሚባለው በሳይፈን ይሄ ነው ማለት ነው።